ዛሬ የምነግራቸው በጣም አሳማሚ የሆነ ታሪክ ነው። ሰብር አድጋቸው አዳምጡት። አንድ ካፊር ነው እና ረጅም ጉድጓድ ረጅም ጊዜ ወስዶ ይቆፍራል። ምናልባት ሙሐመድ ሰለላሁ አሌህ ወሰለም ይገባባትም ብሎ በማሰብ ማለት ነው። ከዛ የእሁድ ዘመቻ በተካሄደ ጊዜ በዛን ሰዓት ነቢ መሐመድ ሰለላሁ አሌህ ወሰለም እድሜያቸው ሀምሳ ሰባት ነበር እና ሄዱ ወደ እሁድ ዘመቻ ማለት ነው። ከዛ በኋላ በሄዱ ጊዜ ግን የአላህ መለተኛ አለ ሰላቱ ሰላም ያ ክፋር እንዳለው ነቢ መሐመድ ሰለ ሰለም እዛ ኮፍራ ላይ ወይም ደግሞ እዛ ጉርጓር ላይ ወደቁ ማለት ነው። ሲወድቁ ግን በጣም በሚያሳዝን ሁኔታ እንትናቸው ማለት በድሮ ጊዜ አይታቸው ከሆነ ልክ ከራሳቸው ላይ ጦር ምናምን እንዳያገኛቸው የሚለብሱት የሆነ ብረት አለ ያ ብረቱ ደግሞ በደንብ እንትን ራሳቸውን ጥግጥም አድርጎ እንዲይዛቸው የሚያስቀምጥ እንትና ሊሆን እንደ ሀዲድ ወይም ደግሞ እንደ ብረት ብረት ያለው ነገር ነበረ እና ከዛ በሚወድቁ ጊዜ ረጅም ስለነበረ ጉድጓዱ በሚወድቁ ጊዜ ከራሳቸው ያደረጉት ብረት ያገኛቸዋል። በዛን ሰዓት፣ ያላ መሌተኛ ላይ ሰላቱ ወሰላም፣ ብረቱ ከእንትናቸው ላይ ከግንባራቸው፣ ከዚህ ከው በሁሉም ይሰካል ማለት ነው፣ ይሰካል ከዛ በኋላ ያላት መሬት ተኛ ዐለይሂ ሰላቱ ወሰላም መነሳት ቢሆንትን ጎናቸውም በጣም ማመማቸው ይሄ ወገባቸውን በጣም ማመማቸው መነሳት ሲሞክሩ አልሆነላቸውም። ከዛ መነሳት ሲሞክሩ አልሆነላቸውም። እንደወደቁ የተገነዘበ አንድ ካፊር ነበረ። በድጋሚ መጥቶ እንትን በሰይፍ ጎን ይመታቸዋል ማለት ነው ራሳቸውን ድጋሚ። ከዛ ያን ብረቱ ወደ ውስጥ ይገባል ከዛ በኋላ ያላመን ጤጋሪ ሰላቱ ወሰላም ድጋሚ እዛ ይወድቃሉ ማለት ነው። ከዛ አቡበከር፣ ሌሎችም ከጠገባቸው የነበሩ ሰሃቦች ስለነበሩ እየሮጡ መጡ ማለት ነው እና አቡበክር ለማንሳት ቢሞክር አልቻለም፣ ቢሞክር አልቻለም። ከዛ በኋላ መጨረሻ አቡ ዑበይዳ መጣና እባክህን አቡበክር ተውልኝና ረሱል ሰለምን እኔ ላንሳቸው ይለዋል ማለት ነው። አቡበክር ከዛ በኋላ አቡ ዑበይዳ ሄደና ከጉርጓዱ መጀመሪያ እንትኑን ይሄ ብረቱን ለማውጣት ነው የሞከረው። ብረቱን ሊያወጣው ሲሞክር ቢያደርገው ቢሰራው እምቢ አለ። ምክንያቱም እንትን ተሰክቶ ስለነበረ ሊያወጣው ሲል ነቢዩ ሰለም ሊጎዳቸው ሆነ እምቢ አለው ማለት ነው። እንትን እያለ ማለት ነው። ከዛ በኋላ በጥር ሱ ማውጣት ጀመረ ማለት ነው። በጥርሱ ሲያወጣው ብረቱ እንኳን ሊወጣ ጭራሽ የአወቤዳ እንትን ጥርስ እየተሰበረ ይመጣል ማለት ነው። ጥርሱ እየወድቃል። ከዛ በኋላ ተመልሶ ይሞከራል። ረስ ላይ ሰለም ማዳን ላይ ነው የሱ ትኩረቱ ማለት ነው። የእሱ ህመም ምናምን አይሰማውም። በጣም ደንግጠው ነበረ። በዛ ሰዓት ክፋሮች ደግሞ ሞተ ረስ ላይ ሰለም ሞተ ብለው አስበዋል። በዛን ሰዓት ማለት ነው። ከዚያ በኋላ እነሱ ደርሰው ሄዱ። በቃ እነሱም ሰሃቦችን በጣም ደነገጡ ምናምን። ከዚያ ያለ መልክተኛ ሰለላሁ ዐለይሂ ወሰለም መጨረሻ ላይ አቡ ዑበይዳ እንደዛ ያኔ ጥርሱ ሲወጣ በጣም ከድሮው የተለየ ውብ ሆኖ አየ ነው ይላሉ። እና አቡበከረ ረዲየላሁ ዐንሁ ማለት ነው። ከዛ መጨረሻ ላይ ምንድነው ወጣላቸው ያለ መልክተኛ ላ ሰላቱ ሰላም። ከዛ አወጣቸው። ከዛ ከጉድጓድም ወጡ። ከዛ እጃቸውን አነሱ። ያለ መልክተኛ ላ ሰላቱ ሰላም አቡበከር በጣም ደነገጥኩኛል።

ህዝቦች ጀምራለን እነሱ ምንም ሰላም ማያውቁ ይህን የሚያደርጉት ብለው የአላህ መልክተኛ ላ ሰላቱ ሰላም ለእውመታቸው ላይ ዱዓ አይደረጉ ማለት ነው። ለእውመታቸው ዱዓ አይደረጉ እና የአላህ መልክተኛ ላ ሰላቱ ሰላም ምን ያህል እዝነታቸው ሰፊ እንደሆነ ላይላ ለላ ምን ያህል ለዛ ነው አምላካችን አላህ ሱብሃነሁ ወተዓላ በሱረቱል አንቢያ ላይ